የወለድኩት ተደፍሬ ነው። የተደፈርኩት ደግሞ በወንድሜ ነው፣ እና የወንድሜ ልጅ ነው ማሳድገው። እና ያንን ታሪክ ለመደበቅ በቃ ቤተሰቡ በጣም ብዙ ነው የሚታገለው፣ እና ነገሮችን ደብቀው ለማቆየት ነው የሚፈልጉት። ማንም የሚያግዘኝ ሰው የለም፣ ብቻዬን ነው። ትምህርት ቤት አልወጣም ስቲል ነው እስካሁን ትምህርት ቤት አልሄደም። ነገር ግን ዱላና ዛቻ ማስፈራራቱ ከልጅነት የጀምሮ ነበረ። እየተመታሁ እየተሰደብኩ ምን እያልኩ የሚያደግኩት እና ልጄን መመገብ ስላለብኝ የተወሰነ ስራ ሰራለሁ። ይሳልች የምሰመጣ ልጄ ላይ ብዙ ነገር ደርሶ ነው የማገኘው። ልጄ ላይ ጉዳት ደርሶበት ነው የማገኘው ግን ለማንም የምናገረው ሰው የለም። በቃ አሁን ደግሞ ሰሞኑን ደግሞ የተፈጸመው ድብደባ የልጅ አባት ሳይሆን የእሱ ታላቅ ነው የደበደበኝና በቃ ገልሻለው ነው ገልሻለው ነው ቃችን ለመንግስት እ ይሰጣለው ነው የሚለውና በቃ እንደዚህ እንደማወራሽ ማውራሽ አይደለም። አሁን ብዙ ማውራት የከበደኝ አጠገቤ ስላለ ነው ልጄ። እሱ ፊት ነው የተደበደብኩት እና በቃ ልጄ ተጎድቷል። እኔም ተጎድቻለኝ አካላዊ ጉዳት። በቃ ዛሬ ሰልስቴ ነበር የሆነ እውነት ነገር ማለት ነው። በቃ በጠና ነው የተደበደብኩት እና ምንም በቃ በቃ ከአቅሜ በላይ ሆኗል። ሀቢባ እንዲህ ደግሞ አውራሽ አደለም። ከባድ ነው። ልጅነት የሚያጣውት ህመት የሚያጣውት ልጅ ያጣት ልጅ ስቲና ትምህርት ሄ አልገባም። እድሉን አገኝና ማስተማር እድሉን አገኝና ፋይናንስ አቅም ያጥረኝና ልጅ አልወጣም የሚቀየር ልጅ ያለውት ቤተሰብ ክብሩን ነው የሚያስቀድመው። ለቤተሰብ ክብር ተብሎ የኔ ህይወትና የልጅ ህይወት በአንድ ጋጥር ውስጥ ተከለሎ ነው ያለው። በጣም ብዙ ጊዜ ነው ላንቺ ራሱ ማለት ስልኬ ጥሩ ስላልሆነ ነው ስልኬ ስለሚያስቸግር፣ ባክሽ ባከሻግሽኝ ብዬ በጣም ብዙ ጊዜ ጽፌልሻል። ስልኬንና የልጄን ፕሮፋይል ሁልጊዜ አንቺ ጋር ቁጥሬ ማስቀምጥ ነበር። እባክኝ ል እባክሽ ልንሞት ነው እያልኩ በጣም ብዙ ጊዜ እከታተልሻለሁ፣ ግን እንዴት አድርጌ ልግባ ትደና፣ አይደለም ስልኬንና በ ግን አየገባኝ ብቻ። ሁሌ ኦንላይን ሳገኝሽ ዝም ብዬ እየጽፋለሁ፣ ማነው ግን እሷ ጋር ሊያደርሰኝ እንዲችለው እያልኩኝ። አሁን በሰው በሰው ሰዎች አይተው አንቺ ጋር እንድገባ ያደረኩኝ አይዞሽ በጣም ሁሉም ነው የሚያስፈራራው። የደረሰብሽ ሁሉ ቤተሰቡ ነው የሚያስፈራራው። ወጥቼ መኖር አልችልም፣ እንደ ሰው ወጥቼ ልጄ ልጄ ተከራይቼ መኖር አልችልም። ምክንያቱም ኦቲዝም ልጅ፣ ልጄ በጣም ተጎድቷል። ጠፍቶብኛል ሁላ ከዚህ በፊት አንድ ድርጅት አስገብቸው ነበር፣ ካቶሊክ ድርጅት። ከዛ ሁሉ ወጥቶ ጠፍቶብኛል። ጠፍቶብኝ እነሱ ግን ተሰብስበው ይበላሉ፣ ይጠጣሉ፣ ይዝናናሉ። እኔ ብር አይደለም ከነሱ የፈለግኩት የነበረው ሐቢባ ፍቅር የሚሰጠኝ ሰው አይዞሽ የሚለኝ ሰው ነበር። ግን ማንም አይዞሽ የሚለኝ የለም። ከልጅነቴ ጀምሮ ነው የተጎዳሁት። አፍንጫዬን እንደምታየው ፕላስቲክ ሰርጀሪ ተሰርቶልኝ ነው፣ በልጅነቴ ውሻ ነቅሶኝ። በቃ የአስተዳደግ ችግር አለ። ወነተኛ አባቴ ቢሆን ሽ ወንድሜ ስሙ ዳን ለው ዳንኤል ተክለ ሃይማኖት፣ ቆንጂት ተክለ ሃይማኖት፣ እስክንድር ተክለ ሃይማኖት፣ ፋሲካ ተክለ ሃይማኖት ተብለን ነው የምንጠራው እንጂ እኔ የተለየ አባት እንዳለኝ አላውቅም። እሷ ግን ጣልቃ ገብታ በመሃል አንቺ አታውቂም፣ ኦኬ፣ አንቺ የሌላ ሰው ልጅ ነሽ። ስለዚህ እንደዚህ ቢሆንም ሲስተማ ነው ሁለቱም፣ አየር መንገድ ቦሌ ጉምሩክ ነው የሚሰሩት። እኔ ከእናንተ ብራችሁን አይደለም የፈለኩት፣ አትሊስት አይዞች በሉኝ ልጅነት የተበላሽቷል፣ ህይወት የተበላሽቷል። ሁሌ ደግሞ አዲስ አመት ሲመጣ እንጣላለን ከኔ ጋር በቃ። ልጅን ትምህርት የታስገቡት የሚያስፈልገው ነገር አግዙኝ ስል ሁሉም ተነስቶ ይመቱኛል። ሁሉም በቃ የመጀመሪያ ወንድማችን እህቴ ሞታለች ብዬሻለሁ። የመጀመሪያው ሁለተኛ ወንድሜ ይህን ታሪክ ካወጣሽ መጀመሪያ እኔ ነኝ የምገልሽ፣ ይሄ የልጅነት ታሪክሽ ነው፣ ዝም በይ ብሎ አንገቴን አንቀውኝ እንዳላውራ ማውራት እንዳልችል አድርገው ይለቀውኛል። ከዛ ወንድሜ እና ያኛ ወንድሜ ያሁን የለም፣ ከቤት ወጥቷል። አሁን ደግሞ የልጅ አባትና የእሱ ታላቅ ናቸው፣ ቤት ውስጥ በቃ ተጽዕኖ እየፈጠሩ ያሉት። እንደነገርኩሽ እንኖርበት የነበረው ክፍል ጠባብ ናት፣ ውሃ ይተፋል። እውነት አቢባ ክረምት በጋ ልልሽም ውሃ በቃ ዝም ብሎ ነው ውሃ የሚተፋው። እና ልብስ የለንም፣ ቁምሳጥናችን ተበላሽቶ ልብሳችን ተበላሽቶ ሁሉ ነገራችን ተበለሻሽቷል። ግራ ገባኝ። አልጋ የለኝ ሚብን ሁ የሚገንሽ ችፑድ እና ፍራሹ ላይ ነው እንደዚህ ምንተኛው ቪዲዮ እንዴት አርጌ እንደምልክልሽ ግራ ገብቶ ነው እንጂ ቪዲዮ ላለኝ የሚገንሽ ፍራሹ እንዴት እንደሆነ አልጋ እንዴት እ ከዛ ያ ነገር ሲብስብኝ እናቴን ቁጭ አድርጌ ነገርኳት። ልጅሽ ነኝ አልኳት። አው ብሞት አታዝኝም? አዝናለሁ። እዋክሽን መኝታ ቤቱን ልቀቂልኝ። ልጁን ሊሞትብኝ ነው። የሆነ አለው አሁን ሰሞኑን የሆነ ምልክት አለው ይላል። እንደዚህ እሁ ይልና ይላል። ምልክት ያሳየኛል ጠየኩም። ለአሳክሞ ስሞክር የሚጠራው ብር ከባድ ነው። አስራ አራት ሺህ ብር አይሞላ የማገኘው ደሞዝ። እውነቴን ነው የምነግርሽ። አስራ አራት ሺህ ብር በማይሞላ ደሞዝ እጅ የሚደርሰኝ አስራ አራት ሺህ ብር ነው። አስራ አራት ሺህ ብር የኢዲዲያ መድኃኒት አለብኝ። ሶስት ሽምና ላይ ልጄን ካገዝኩ ነገ እንደዚህ አይነት ኦቲዝም ልጆችን ካገዝኩ ብዬ ስፔሻል ትምህርት ኮተቤ ነው መማረው ትምህርት ላይ አይተው ሌላ ሚዲያዎች ጠርተው ያናግሩኝ ፈልገው ነበር፣ ያውሪ በጣም ፈልገው ነበር። ከዛ ሳስበው ቤት ውስጥ ሆኜ ይኸውልሽ፣ ይሄ ነገር ቢፈጠር ልጄስ? ባጣ፣ እኔስ ብሞት፣ እነሱ ጋር እየኖርኩኝ ይህንን ነገር አውጥቼ ብሞትስ ብዬ አስቤ ሚዲያዎች ሲጠሩኝ አልሄድኩም። እስካሁን ግን ቀስ እያልኩ ቲክቶክ ላይ ግን ያለውን ነገር እየገለጹ፣ አትሊስት አሁን ሰፈሩ አውቋል፣ የሰፈሩ ያውቃል። ስለዚህ ትንሽ ሰዎች የሆነ ነገር ቢፈጠር ኖ፣ እቺ ልጅ የሞተችው በዚህ ኬዝ ነው ብለው ቤተሰብን አይለቁም። ነገር ግን አቢባዬ ከሞትኩ በኋላ ምን ዋጋ አለው? ዋጋ እኮ የለውም። እውነት ወንድምሽ የእናትሽ፣ ያባትሽ ነች ነው? አዎ የእናት ያባት። ሄድሽ ታላቅሽ ነው? ታላቂ ነው። እሺ በስንት አመትሽ ነው የደፈረሽ? አትሊስት እንደው አስራ አምስት እና ተከታታይ እድሜ ላይ ነው የነበር ነው። አስራ አምስት አስራ ስድስት አካባቢ ተከታታይ እድሜ ላይ ነው የነበር ነው። ነገር ግን ያ ነገር ከተፈጸመ በኋላ እኔ ለቤተሰብ ተናግሬያለሁ

ቤተሰብ አፍሽን ዝጊ ዝም በይ ካለ፣ ከዛም አልፎ ኦቲዝም ልጅ ወልዳ እንደዚህ እየቀጠቀጡ የሚያኖሩ ከሆነ እነዚህ ሰዎች እነዚህ ቤተሰቦች መወገዝ አለባቸው። ኦቲዝም ልጅ ማለት እኮ መልአክ ነው። ምንም እኮ አያውቁም እኮ እነሱ ንጹህ ነጭ እኮ ናቸው። እንዴት ኦቲዝም ልጅ ይደበደባል? እንዴት? እንዴት ባየው ቁጥር ደሜን ታፈላኛለህ። ሙት እያለ ይደበድበዋል። እሱ በሰራው ስህተት የተፈጠረ ልጅ እሱ እሱ ባደረገው ነገር የተፈጠረ ልጅ ለኦቲዝም ልጅ የማይራራ እጅ መቆረጥ ነው ያለበት። ጨካኝ አረመኔ ካለ ይሄ ታሪክ እውነት ከሆነ በጣም ጨካኝ አረመኔ ቤተሰቦች ናቸው። እኛ እስከ መጨረሻው እናጣራለን። ማድረጉ ያናድደኛል። ወንድምሽ አንቺን ደፍሮ እንደዚህ አድርጎ አግብቶ ሲወልድ ሚስቱ ታውቃለች አንቺን እንደደፈረ አው፣ ሊስቱ ደግሞ ምን እንደምትለይ ምን እንደምትለይ። በፊት በፊት በፊት የባል ቤተሰብ ጋር ገብቶ መኖር አልፈልግም ትል ነበር። ልክችን ታሪክ ጭምጭምታ ስትሰማ ገባች ግቢ መኖር ጀመረች። ከዛ ትሰሚያለሽ አለችኛ ቤቢ የዳኒ ልጅ እንደሆነ አቃለሁ። ፍርድ ቤት ብትጂ በልጅነት የተፈጸመ ነገር ነው አለች። በልጅነት የተፈጸመ ነገር ነው፣ ፍርድ ቤት ብትጂ መቶና መቶ ሳብር ነው የሚወሰንልሽ። ስለዚህ ምንም አታመጪም። ሁለተኛ ነገር ደግሞ አለችኝ፣ ቤት ውስጥ ያለው አባቴ አሁን እኔ አባቴ ብዬ ነው እየኖርክ ያለሁት፣ እናቴ አባቴ ብዬ ነው ቤት ውስጥ ያለው አባትሽ አይደለም፣ ጋሽዬ፣ አባትሽ አይደለም። ያንቺ አባት ሌላ ነው። ይሄንንም ታሪክ አውቃለሁ አይነት ነገር ብላ ዝም እንድል አረገች። እሺ በቃ ብዬ ዝም ብዬ መኖር ጀመርኩ። ቁጭ አድርጌ አወራሁት፣ ለልጁ የሚያስፈልገውን ነገር አድርግ። ሁሌ እንጣላለን፣ ሁሌ ድብድብ ነው። ቆንጂት፣ ቅድም የደፈረሽ ወንድምሽ የእናትሽም የአባትሽም ልጅ ነው ወይ ብዬ ጠይቄሽ ኳው ብለሽ ነበር ይኸውልሽ አቢባዬ ይህን ታሪክ እኔም አላውቅም እነሱም አያውቁም። ይህን ወንድሞቼ አሁን ይህን ታሪክ አያውቁም። የቱን ታሪክ አሁን ለምሳሌ የወንድሜ ሚስት ከሌላ አባት ነው የተወለድሹ የሚለውን እነሱ አያውቁም። እንኳን እነሱ እኔ እራሱ አላውቅም ነበር፣ ግን እውነታው ነው። አንቺ አባትሽ እሱ አይደለም፣ ቤት ውስጥ ያለው ሰው አይደለም። እነሱ ሰውዬውም ከዚህ በፊት ቀርቤ አናገርኩት። ስነግረው እናትሽ እንዲህ ብላኛለች ነው እንጂ በምርመራ የተረጋገጠ ነገር ምናምን የለም። ደግሞ እውነተኛ አባቴ ቢሆን ዶክተርሽ ወንድም ስሙ ዳንኤል ነው አ ዳንኤል ተክላይማኖት፣ ቆንጂት ተክላይማኖት፣ እስክንድር ተክላይማኖት፣ ፋሲካ ተክላይማኖት ተብለን ነው የምንጠራው እንጂ እኔ የተለየ አባት እንዳለኝ አላውቅም። እሷ ግን ጣልቃ ገብታ በመሃል አንቺ አታቂም ኦኬ አንቺ የሌላ ሰው ልጅ ነሽ። ስለዚህ እንደዚህ ቢሆንም ሲስተማ ነው። ሁለቱም አየር መንገድ ቦሌ ጉምሩክ ነው የሚሰሩት። እኔ ከእናንተ ብራችሁን አይደለም የፈለግኩት፣ አትሊስት አይዞሽ በሉኝ። ልጅነቴ ተበላሽቷል፣ ህይወቴ ተበላሽቷል። ሁሌ ደግሞ አዲስ አመት ሲመጣ እንጣላለን ከኔ ጋር በቃ። ልጄን ትምህርት የታስገቡት የሚያስፈልገውን ነገር አግዙኝ ስል ሁሉም ተነስቶ ይመቱኛል። ሁሉም በቃ የመጀመሪያ ወንድማችን፣ እህቴ ሞታለች ብዬሻለ። የመጀመሪያው ሁለተኛ ወንድሜ ይህን ታሪክ ካወጣሽ፣ መጀመሪያ እኔ ነኝ የምገልሽ። ይሄ የልጅነት ታሪክሽ ነው፣ ዝም በይ ብሎ አንገቴን አንቀውኝ እንዳላወራ ማውራት እንዳልችል አድርገው ይለቀውኛል። ከዛ ወንድሜ እና ያኛ ወንድሜ አሁን የለም ከቤት ወጥቷል። አሁን ደግሞ የልጅ አባትና የእሱ ታላቅ ናቸው። ቤት ውስጥ በቃ ተጽዕኖ እየፈጠሩ ያሉት እንደነገርኩሽ፣ እንኖርበት የነበረው ክፍል ጠባብ ናት። ውሃ ይተፋል። እውነት ሐቢባ ክረምት በጋ አልልሽም። ውሃ በቃ ዝም ብሎ ነው ውሃ የሚተፋውና ልብስ የለንም። ቁምሳጥናችን ተበላሽቶ፣ ልብሳችን ተበላሽቶ ሁሉ ነገራችን ተበለሻሽቷል። ግራ ገባኝ። አልጋ የለኝም። ይብናውን የሚገርምሽ ችፑድ እና ፍራሹ ላይ ነው እንደዚህ የምንተኛው። ቪዲዮ እንዴት አድርጌ እንደምልክልሽ ግራ ገብቶ ነው እንጂ ቪዲዮ ላለኝ የሚገርምሽ ፍራሹ እንዴት እንደሆነ አልጋ እንዴት እንደሆነ እና ከዛ ያ ነገር ሲብስብኝ እናቴን ቁጭ አድርጌ ነገርኳት። ልጅሽ ነኝ አልኳት። አዎ ብሞት አታዝኝም? አዝናለሁ። እዋክሽን መኝታዊቱን ልቀቂልኝ። ልጁን ይሞትብኝ ነው የሆነ አለው። አሁን ሰሞኑን የሆነ ምልክት አለው። አዎ ይላል እንደዚህ እሁ ይልና አዎ ይላል። ምልክት ያሳየኛል። ጠየኩኝ። ላሳክመው ስሞክር የሚጠራው ብር ከባድ ነው። አስራ አራት ሺ ብር አይሞላም የማገኘው ደመወዝ። እውነቴን ነው የምነግርሽ፣ አስራ አራት ሺ ብር በማይሞላ ደመወዝ እጄ ላይ የሚደርሰኝ አስራ አራት ሺ ብር ነው። አስራ አራት ሺ ብር የኢዲዲያ መድኃኒት አለብኝ። ሶስት ሺ ምናምን ላይ ልጄን ካገዝኩ፣ ነገ እንደዚህ አይነት ኦቲዝም ልጆችን ካገዝኩኝ ብዬ ስፔሻል ኒድ እማራለሁኝ ትምህርት፣ ኮተቤ ነው የምማረው። ትምህርት ቤት አሁን የሚሄድ ቀን ልጄ ሙሉ ቀን ሳይበላ ይውላል። በዛ ላይ ዘለ ቆንጂት፣ ቆንጂት ቀስ እየረሽ ኔናት። አሁን አንድ እዚህ ጋር መተሽ በመናገርሽ ወይ ቲክቶክ ላይ ቪዲዮ በመስራተሽ ይህ አይደለም። አካውንቱ ጋይስ፣ ቪዲዮ ሰርታለች በተደጋጋሚ በራሷ አካውንት ግን በዚህ አላስገባም ስላላት ነው። ይህንን ላይቭ ሪከርድ ምናምን አይተው ሊጎዱሽ አይችሉም። ለህግ አመልጥተሻል። ሚዲያ ላይ ወጥተሽ ታውቂያለሽ? ከዚህ በፊት በቲክቶክ ወጥቻለሁ። በቲክቶክ ሌላ ሚዲያዎች ጠርተው ሊያናግሩኝ ፈልገው ነበረ። ሊያወሩኝ በጣም ፈልገው ነበር። ከዛ ሳስበው ቤት ውስጥ ሆኜ ይኸውልሽ፣ ይሄ ነገር ቢፈጠር ልጄንስ፣ ባጣ እኔስ ብሞት እነሱ ጋር እየኖርኩኝ ይህንን ነገር አውጥቼ ብሞትስ ብዬ አስቤ ሚዲያዎች ሲጠሩኝ አልሄድኩም። እስካሁን ግን ቀስ እያልኩ ቲክቶክ ላይ ግን ያለውን ነገር እየገለጽኩኝ አትሊስት አሁን ሰፈሩ አውቋል፣ የሰፈሩ ሰው ያውቃል። ስለዚህ ትንሽ ሰዎች የሆነ ነገር ቢፈጠር ኖ እቺ ልጅ የሞተችው በዚህ ኬዝ ነው ብለው ቤተሰብ